ሰርቶ ነው አሁን እነዚህ ልጆች የመጡት። ብሉኪ አው ነይ ታለንታቱ ይሄንማ ወቂ እሷ ጋር ታርቋል። አሁን እና ድሮ ሊጣሉ እንዴ? አንቺ ደግሞ እንዴ? አይ አንተጣሉም፣ ግን ያው እንደሚስማማ ነው። እሱን ለማስለቀስ ግን፣ እኔ የምለው ማለት ነው እንደ እንትን፣ ለምሳሌ እንደ ሪል ላይፍ አሁን እንደዚህ አይነት አይነት ሪሌሽንሽፕ ያላቸው ባለትዳራት ኮንስታንት ወይም ቋሚ ሆና ብላችሁ ታስባላችሁ? ለምሳሌ ይሄ ቀልድ ሲበዛ ወይም እንዲህ ፍራንክ ሲበዛ፣ በሕይወትሽ እውነተኛ ሕይወትሽ በእንደዚህ አይነት መንገድ ነገ ፊቸር ቀጣይነት ይኖሩ አለች ታስቢያለሽ? እንደዚህ አይነት ፍራንክ ምናምን ሲበዛ ወደ እውነት የመጋጨት እንትን አያመጣም ብላችሁ ታስባላችሁ። ለምሳሌ እውነተኛ ታሪክ ቢሆን ወይም ነው እንበል። ግን አንዳንዴ አሁን ሰው መሀል ስገባ ነው እነሱ ሁለቱ ናቸው የምናደርጉት። ሁለተኛው ነገር ደግሞ የሚዲያ ሰዎች ናቸው። ምን ይስሉ በቃ የሚዲያ ሰዎች ናቸው ግን

ማብሩ ከልክ ነው አንዳንዴ ችግር ሊያመጣ ይችላል ግን ያው አንዳንዶች ቦታ ምን አለ መሰለሽ አሁን አንቺ እንዳልሽ ብቻ ብቻዋን ምናምን ነገር ሳይሆን ለምሳሌ አሁን ያው ጓደኛዋ ከቁምሳጥን ላይ ጠብቆ ምናምን ነገር እንደዚህ ፍራንክሰር አንዳንዴ ሰዎች ስንባል እንደ ልጅ በአጋጣሚ እኔ ስመጣ ነው የተደበቀ ምናምን ብሎ በሌላ መንገድ ቢያየውስ አዎ አይ፣ ቤስት ፍሬንዱ ነው ልጁ። ለነገሩ እነሱ በጣም ታሊ የልጅነት በጣም አብረው ነው የመጡት ጓደኛሞች ናቸው። ልክ ነህ። በሌላ ሰው እነሱ ፍራንክ መሆኑ ሲነጋገሩ ስለሚተማመኑ ወዲያው ነው የሚያበቃው እንጂ ይሁን። አሁን ልክ ነህ ብሩክ። አሁን ሌላ ሰው ብታመጣ ኖሮ እሱ የማያውቀው ሰው አሁን ለፍራንክ ብላ ሌላ እሱ የማያውቀው ሰው ብታመጣ ኖሮ ልክ ነው ያስብላል። ይሄ ልጅ ግን የራሳቸው ጓደኛ ነው። እንደውም እኮ መጀመሪያ ላይ ተቆጥቷል። እሱ እሷ ፍራንክ ውስጥ የሌለች መስሎ ምን ትሰራለ እዚያ ላስደነግጣ ሲል እንዲ ለምንድን ነው የምታስደነግጣት ብሎ ብዙ እንትን ብሏል። ግን አንኩሽ እኮ ይህን እኮ ነው ነው የምነግርሽ ያለው ነገር። ለምሳሌ ጓደኛው ነው አይናው የአብሮት ያደገ ነው ወይም የሰፈር ልጅ ነው እንበል። ግን በእውነተኛ ታሪክ ወይም በእውነተኛ ላይፍ ወይም እውነት የተመሰረተ ሲሆን እኮ ጓደኛው ጓደኛ ወይም በእንደዚያ አይነት መንገድ እኮ የሆነ የሚፈጠር ነገር። አንዳንድ ግን አመለካከት ያለ ሰዎች አሉ፣ እና ያ ነገር ወደ ሌላ እንትን ቢያመጣባቸውስ? በእውነተኛ ሕይወታችን ላይ እንደዚህ አይነት እንትን ልክ ነው ወይ ነው? እኔ ለምን አሁን ይህ በሰዎች እና ይህ

የኔ ማ ሰላም ዋለን ሰላም ያሳድረን። አምላካችን መሪ ልጆቻችን ፈጣሪ ትክክለኛው ኮምፓሱ ላይ ያስቀምጥልን። የፈጣሪ አምላክ ፈጣሪ ከምንም በላይ ያለው አምላክ ልጆቻችን ከፍ ያርግልን። ምቀኞቻቸውን ብዝት ያርግልን። ክፉን ያርቅላቸው፣ ደጉን ያቅርብላቸው። ያሰቡት ይሳካ፣ ይደጉልን፣ ይለምልሙልን፣ ይውለዱ፣ ይክበዱ። ፈጣሪ የያዝላቸው ሁሉን ነገር ከፍታቸውን ይጨምር። የሰማይ አምላክ የምድሩ ባለቤት የእስራኤሉ ንጉስ የድንግል ማርያም ልጅ የናዝሬቱ ኢየሱስ ከአርባ አራቱ ታቦት እሱ ይጠብቃቸው እቅፍ ድግፍ አድርጎ ም ደማቸውን መራራ ያድርግብን፣ ጣፋጭ ያድርግብን። ከግራም ከቀኝም በነሱ የሚነግደው ሁሉ አገኘን፣ ከነሱ እኩል ሆንንም የሚሉት ይክሸፉ። እነሱን የበላይ ያድርግልን። የሰውን አያምጣባቸው፣ የራሳቸውን አይስጠባቸው። አሁንም እነዚህ ቅፍ ድግፍ ፈያርግልን ፈጣሪ አምላካችን። እኛ ስደት ላይ ያለ ነው። እናቶቻቸው እህቶች፣ ቤተሰብ የሆኑ የስደት ደጋፊዎችን ጤና እድሜ ይስጥልን። እህቶች ስደት ላይ ያሉት ጤና ይሁኑ። ጉልበቱን ይስጣቸው፣ ብርታቱን ይስጣቸው። ቢደክማቸው ድካማቸውን እንዲቋቋሙ ብርታቱን ኃይሉን ይስጣቸው። የእስላም የክርስታኑ አምላክ እሱ ይጠብቅን። ያሰብነው ሁሉ ይሳካልን። ተንኮለኛውን ያሳፍርልን፣ ከግርበታች ይጣልልን። ያሰቡት ያለሙትን ሁሉ ያሳካላቸው። እነዚህ የዋህ ናቸው፣ የአብርሃም በግ ናቸው። ምስኪኖች ናቸው። መቼም ፈጣሪ አምላክ ከፍታቸውን ነው የምንፈልገው። እኛን ጤና ይስጠን ከፍ እንድናደርጋቸው በስደት ሀገር ላይ ያለውን ሁሉ ልጅ ወልዳለሁ ያለው መልካም ልጅ መልካም ትዳር በዘሩበት እንዲያገኙ የተመኙትን እንዲያገኙ ያጡትን ደግሞ ፈጣሪ እንዲሰጣቸው። ከምንም በላይ ጤና ነው ጤና ነው። ጎንበስ ባሉበት ተጎንብሶላቸው፣ ቀና ባሉበት ቀና እያልላቸው ከፎቅ ከምድሩ የሚሮጡት እሱ ፈጣሪ አምላክ አቦ ጉልበት ይስጣቸው፣ ኃይሉን ይስጣቸው፣ ብርታቱን ይስጣቸው፣ የመዳምን ፍቅር ይስጣቸው። በክፉ አትያቸው። ጉልበታቸውን ብርታቱን ይስጣቸው። እግዚአብሔር ይባርካቸው። ልጆቻችን ከፍ ያርግልን ከፍ ያርግልን። የጨረቃ ፋሚሊ ልጆች የህዝብ ልጆች ናቸው። የካዳሚ ልጆች ናቸው። እውነቴን ነው የምለው። መድኃኔ ዓለም ክርስቶስ የበለጠውን የበለጠውን ከፍ ከፍ ከፍ አብበው አምረውልን፣ ተሞሽረው ደምቀውልን። የልጆች አባቶ ነው እነሱ የህዝብ ልጅ ናቸው። እነሱ የስደተኛ ልጆች ናቸው። የሚወልዱት ልጆች ደግሞ እናት አባት ታሪክ የሚያጫውቷችሁ የሚደግፋችሁ፣ እኛ እንዲህ ነበርን እናንተም ነገ እንዲህ ናችሁ ብለው ጥሩ አሪያ የሚያማክሩት አስመሳይ ሳይሆን አሁንም ከትንሹ ከፍ ብለው ማለት ነው ፎቅ ላይ ደርሰውልናል። እግዚአብሔር አምላክ በበረከቱ ያስባቸው። እመቤቴ ድንግል ማርያም ተጠብቃቸው። አደራ አደራው መቼም ለማን ነው? የህዝብ ልጆች ናቸው። እኛ ከልብ የምንወዳቸው እግዚአብሔር ይጠብቅልን። ከፍታቸውን ያሳየን። እድሜ ይስጣቸው። መልካሙን ነገር ያምጣላቸው። ተሳስበው ተሳስቀው ሁለቱም ልጆች ናቸው። የህዝብ ልጆች ናቸው። ጌታ ትልቅ ቦታ ያደርስልኝ። እህቶቼ፣ ስለተኛ እህቶቼ፣ እናንተንም ፈጣሪ ይጠብቅልኝ። ጉልበቱን ብርታቱን ይስጣችሁ። እኛም ማናለን እኛም እርስ በርስነን እግዚአብሔር አምላክ ይጠብቀን። የእስላሜ ክርስቲያኑ አምላክ እኔ ባጎደልችበት ፈጣሪ ሙላልኝ። እህቶቼ ጠንካራ ብርቱ ሆኑልኝ። እግዚአብሔር የተባረከ ትዳር ይስጣችሁ፣ የተባረከ ኑሮ ይስጣችሁ። ያው ጨርሻለሁ። አሜን፣ አመሰግናለን። አሜን፣ አሜን። ማሬ ተባረሽ

የዛሬ ዋልተመቸሽ ማናን አናንዬ እንዴት ነው? በጣም ከሙሽዬ ጀምሮ ነው የተመቸኝ። ወይ እሱ ሌላ ታሪክ ነው። እሱ ታይኝ ማርቲ መርቂ ማርቲ መርቂ ማርቲ፣ ኧረ አልችልም ብለነ መርቂ የታለች? ቀብራራ ቀብራራ ታገኛለች። መርቂ መርቂ ቀብራሪ የእኛንም እስኪ የሚለው በእናትሽ አዎ፣ እሷ ታገኛለች። ኧረ ቀብራሪ መረጣት። አዎ፣ በጣም ትችላለች።

ክሎሪክስን ጠጥተው ክሎሪክሱ አልገደላቸውም።ክሎሪክሱ ክሎሪክሱ አሲር ሆነ መሰለኝ አሲር ሆነ እኮ ወተት መስሏቸው ባገኛቸው ፍላሹ ነጭ አይደለም ወተት ነው ብዬ ሰጣቸው ነበረ እሱ ነው ወዲያ